በአሜሪካ ቤቨርቶን ከተማ አንዲት እናት ከኋላ የአንድ ዓመት ህፃን ልጇን በመኪና ጭና ትጓዛለች። በመንገዷ ላይ ሱፐርማርኬት ትታይና ለልጇ ወተት መግዛት ፈልጋ መኪናዋን ጥግ ይዛ ወርዳ ወደ ሱፐርማርኬት ትገባለች። በዚህ ጊዜ በአቅራቢያው የነበረ የመኪና ሌባ መኪናውን በተመሳሳይ ቁልፍ ይከፍትና በፍጥነት መኪናውን አስነስቶ ከአካባቢው ይሰወራል። መኪናውን በፍጥነት እየነዳ እያለ የሚያለቅስ የሕፃን ድምፅ ይሰማል። በመደንገጥም ወደ ኋላ ዞር ብሎ ሲያየው የአንድ ዓመት ሕፃን ልጅ ነበር። በፍጥነት መኪናውን ያዞርና ወደ ሱፐርማርኬቱ ያመራል። ሱፐርማርኬቱ ጋር ሲደርስም ለእናትየዋ ልጇን ሰጥቷት ፖሊስ ጋር እንዳትደውል አስፈራርቶ ነግሯት ሄደም። እንደገና መኪናውን ያዞርና ይሰወራል። ከተሰወረ በኋላ ግን ሱፐርማርኬቱ አካባቢ ካሜራ ስለነበር ፖሊስ ሌባውን ሁለት ሰዓት ባልሞላ ክትትል ሊይዘውና መኪናውን ለሴትዮዋ ሊመልስ ችሏል። ሴትዮዋም ሌባውን አልከሰውም በማለት መኪናዋን አስረክቦ ከክስ ነፃ ሆኖ ተሰናብቷል።